አክሊላቲ ሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርእዱ። አክሊላቸውን ያወርዳሉ። የዮሐንስ ራእይ ምዕራፍ አራት ከቁጥር ዘጠኝ በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳዊያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 24 ቀን 24ቱ ካህናተ ሰማይ የሚባሉ እግዚአብሔር የሚገርመው ነገር ምድራውያን የሚታዩ የሚዳሰሱ፣ እንደ ሰው የሚመገቡ የሚለብሱ፣ የሚኖሩ፣ የሚሞቱ፣ የሚያገለግሉ፣ የሚደክሙ፣ እረፍት የሚያስፈልጋቸው፣ ምግብ የሚያስፈልጋቸው፣ ልብስ የሚያስፈልጋቸው ካህናት አሉ። በዚህ አለ ለምሳሌ መጀመሪያ መልከ ጼዴቅ ክህነትን ይዞ ኦሪት ዘፍጥረት ምዕራፍ 14 ላይ አብርሃምን ሲባርከው አይተናል። ከዚያ ቀጥሎ አሮን፣ ከአሮን ደግሞ አላዛር እያለ ከዛ በኋላ እንግዲህ ካህናትም መሳፍንትም በቤተ መንግስትም፣ በቤተ ክህነትም እያሉ እስከ ኢየሱስ ክርስቶስ ደርሷል። ኢየሱስ ክርስቶስ ደግሞ ሊቀ ካህናት ነው። ከዛ በኋላ እንግዲህ ሐዋርያትን ጠራና ስልጣንን ሰጥቶ ያው ቤተ መቅደሱን እንዲያገለግሉ አድርጓቸዋል። ይሄ ምድራዊ ነው። ሰማያውያን ካህናት አሉ ደግሞ አሁን እነዚህኛውያን ምድራውያን ካህናት ይደክማሉ፣ ያርፋሉ፣ ይራባሉ፣ ይመገባሉ፣ ይቀድሳሉ፣ ይባርካሉ፣ ንስሐ ይሰጣሉ፣ ያቆርባሉ። ሦስት አይነት ጠባቂ አለ አለም። የመጀመሪያው እግዚአብሔር ነው። ቀጥሎ መላእክት ናቸው። ቀጥሎ ካህናት ናቸው። የሚባርክ የመጀመሪያው የበረከት ባለቤት እግዚአብሔር ነው። ከዚያ መላእክት ናቸው። ከዚያ ካህናት ናቸው። እግዚአብሔር ዘላለማዊ እረኛ ጠባቂ፣ ዘላለማዊ ባራኪ ነው። ናሁ ይጊዴል ቅሶይ ነው ጉምዘ ያቅ ወደ እስራኤል እስራኤል የሚጠብቅ አይተኛ ማያንቀላፋም። አንድም እስራኤል ዘሥጋን የጠበቀ እግዚአብሔር እስራኤል ዘነፍስን ይጠብቃል አይተኛም፣ ማያንቀላፋም። ስለዚህ እግዚአብሔር ጠባቂ ነው ማለት ነው። እግዚአብሔር ባራኪ ነው ማለት ነው። ቀጥሎ ደግሞ እስመ ለመላይቱ የዞን በእንቲያ ከከመይቀቡ ከበኩሉ ፍናዊ ከመላይቱን ስራን ተያዛቸዋል። ይጠብቁሃል፣ ይባርኩሃል አዎ፣ ይጋርዱሃል ይላል። ቀጥሎ ደግሞ ዮሐንስ ወንጌል ምራፍ 21 ቁጥር 15 ላይ ጴጥሮስን በጎቼን ግልገሎቼን ጠቦቶችን አሰማራ አሰማራ በጎቼን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ብሎ ሕፃናትን ወጣቱን አረጋውያን ካህናት መጠበቅ እንዳለባቸው መጠበቅ በንሳ መጠበቅ በትምህርት መጠበቅ በቡራኬ መጠበቅ በማስተማር በዚህ እንዳለ ለምድራውያን ካህናት የሰጠነው ምንድን ነው? እንደውም የማቴዎስ ወንጌል 16 18 ላይ በምድር ያሰርከው በሰማይ እየታሰረ ነው በምድር የፈታው በሰማይ እየተፈታ ነው ተብሎ ለካህናት ማሰርም መፍታትም ይስልጣን ተሰጧቸዋል የካህናት ትልቁ ለካህናት ሰማይ ሆሙ በረግድ ው ሆሙ ይለስድ እነሆን ካህናትን አዎ አከበራቸው ከፍ ከፍ አደረጋቸው ምንድን ነው ስጦታው በረከትን ምንድን ነው መባረክ ንስሐ መስጠት ኃጢአትን ማቅለል ብርሃን መስጠት ማደል ምንድን ነው የዕውቀት ማለት ነው። ንሳ መስጠት ማለት ነው። ይህን ነው የሚናገረው። ስለዚህ ካህናተ ሰማይ የሚሉት እማመተ ፈጥረ ዓለም እስከን የሁን ዘይስብህ ወመዓል ተወሌሌ ተወይ መስሎ ለመላይ ስብሕው ለእግዚአብሔር መጠነ መንፈቀ መንፈቅ አለለ ዓለም ከተፈጠረ ጀምሮ እያመሰገኑ አንድ ቀን ያመሰገኑ የማይመስላቸው መላእክት መላእክት። አያችሁም ምድራውያን ካህናት ቢያልቁ ሰማያውያን ካህናት አሉ። ምድራዊ ጽላት ቢቃጠል ሰማያዊ ጽላት አለ። ምድራዊ ቤተክርስቲያን ቢቃጠል ሰማያዊ ቤተክርስቲያን አለ። ለዚህ ነው ባለ ራእዩ ምን ያ፣ ሰማይ ተከፈተ፣ የሰማዩ መቅደስ ታየ ይላል። አዩ። ለዚህ ነው ሰዎች ዝም ብለው በተንቱ ይደክም አሉ። አዎ፣ ምድር ላይ ያለውን ቤተክርስቲያን የምታቃጠለው ሰማያዊ ቤተክርስቲያን አለ። ምድር ላይ ያሉ ካህናት ምገድሏቸው ብጨርሳቸው ሰማያዊ ካህናት አሉ። ምድር ላይ ያለው ጽላት ቢቃጠል ሰማያዊ ጽላት አለ። አዩ። ምድር ላይ ያሉ አገልጋዮች ቢያልቁ ሰማያዊያን አገልጋዮች አሉ። የሚደክሙ የሚኖሩ የሚሞቱ አዎ ካህናት ቢያልቁ የማይሞቱ ካህናት አሉ። ወታደር ይጠብቃል፣ ወታደር ያርፋል። ያርፋል ወታደር እንቅልፍ ያስፈልገዋል፣ ካህን እንቅልፍ ያስፈልገዋል። ወታደር ምግብ ያስፈልገዋል፣ ካህን ምግብ ያስፈልገዋል። እረፍትም ያስፈልገዋል። የማያርፉ ምግብ የማይፈልጉ የማይደክሙ ዘላለም የሚያመሰግኑ ማለት ነው ካህናት አሉ። ሀያ አራቱ ካህናተ ሰማይ እነዚህ ነው እንደ ውስድ እናንበው የዮሐንስ ምዕራፍ አራት ከቁጥር ሰባት ጀምሮ በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ በዙፋኑ መካከል በዙፋኑ ዙሪያ አራቱ እንስሶች አሉ አራቱ እንስሶችን እና ባለፈው ተማምረነዋል ህዳር ስምንት ላይ ገጸ ሰብ ሰው የሚመስል ገጸ አንበሳ አንበሳ የሚመስል ገጸ ላይ ላም የሚመስል ገጽ፣ ንስር አሞራ የሚመስል እነዚህ በመንበሩ ዙሪያውን አሉ። አራቱ በአራቱ ማዕዘን አሉ ይልና፣ እነርሱም በፊትም በኋላም በአይኖችም የተመሉ ናቸው። ከመዕረ ተረ ቄጥሩ እንደ በረሃ አሞራ አራት አይን ያላቸው ገጽ በገጽ ይትናጸሩ፣ ፊት ለፊት ይጓዛሉ፣ ፊት ለፊት ይጓዛሉ ይልና ፊተኛው እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ ሰውን ይመስላል። አራተኛውም እንስሳ የሚበር ንስርን ይመስላል ይልና አራቱን አርባዕቱ እንስሳ የተባሉትን ሰው የሚመስለው ለሰው የሚያማደን ሰውን የሚጠብቅ አንበሳ የሚመስለው ለአራዊት የታዘዘ የሚታዘዝ ላይም የሚመስለው ለእንስሳት ንስር የሚመስለው ለአሞራ የሚታዘዙ አሞራዎችን የሚጠብቁ ማለት ነው። በአጭሩ ሰውን የሚጠብቅ መላክ አለ፣ አራዊትን የሚጠብቅ መላክ አለ፣ እንስሳትን የሚጠብቅ መላክ አለ፣ አሞራዎችን የሚጠብቅ መላክ አለ፣ አይዋፋትን የሚጠብቅ መላክ አለ ማለት ነው። ይቀጥል እና አራተኛውም እንስሳ የሚበር ንስር ይመስላልና ለነዚህም አራቱን እንስሶች ለእያንዳንዳቸው ስድስት ክንፎች አሏቸው። ኢሳይያስ ስድስት ስድስት ላይ ወሱራፌል ለስድስቱ ክነፊ ሆሙ ስድስት ክንፍ አላቸው። በሁለት ክንፋቸው እግዳቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። ከመእያው ዮሙ ነበልባሉ እሳቱ እንዳያቃጥላቸው በሁለቱ ክንፋቸው ይበራሉ፣ ይልና የአራቱን ከተናገረ በኋላ እንዲህ እያሉ እንዘ ይብሉ ይሴቡ ቅዱስ ቅዱስ ቅዱስ እግዚአብሔር ቅዱስ ቅዱስ ቅዱስ የነበረውና፣ ያለው፣ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንዘ እያርፉ ይሴብሑ፣ ሳያርፉ ያመሰግናሉ። ሳይደክሙ ሳይደክሙ ያመሰግናሉ። ይልና ሁሉንም የሚገዛ ጌታ አምላክ እያሉ ቀናሌት አያርፉም። እነዚህ እንስሶችም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋና ይሰጣሉ። እነዚያም ሃያ አራቱ አለቆች በዙፋኑ ላይ በተቀመጠው ፊት ወድቀው ለዘላለም ያው ሆኖ ለሚኖረው ለእርሱ አክሊላቸውን በዙፋኑ ፊት አውርደው ይሰግዳሉ። እዚህ ነው እርሳችን እንግዲህ አክሊላት ሆሙ ያወረዱ ዮሐንስ ራእይ ምዕራፍ አራት ቁጥር ሰባት ጀምሮ እስከ መጨረሻው። አክሊላቸው አራቱ ለምሳሌ መንበር አለ። በመንበሩ አንዱ መንበር ምሰስቶ ላይ ሰው፣ ሁለተኛው ላይ አንበሳ፣ ሶስተኛው ላይ እንስሳ፣ አራተኛው ላይ አሞራ ይላል አይደል? ሰው የሚመስለው ለሰው የሚለምን አንበሳ የሚመስለው ለአራዊት የሚለምን እንስሳ የሚመስለው ለእንስሳት የሚለምን አሞራ የሚመስለው ደግሞ ለአእዋፋት የሚለምን ማለት ነው። ከዚያ ቀጥሎ ደግሞ ከአራቱ አገልጋዮች ቀጥሎ ከአራቱ ከአርባዕቱ እንስሳ ከተባለው ቀጥሎ ደግሞ ሀያ አራቱ ካህናት በሰማይ የሚያመሰግኑ አው ካህናቱ መንበሩ ዙሪያውን እያጥኑ ያጥኑ መንበሩ እያጠኑ ማለት ነው እና አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ እየተንቀጠቀጡ አክሊላቸውን አወርደው በመንበሩ ምን ይላሉ? ይሰግዳሉ። ትናንት ተላላይ አባቶቻችን ወደ ቤተ መቅደስ ሲገቡ ወገባቸውን አደግ ድገው፣ አዎ እያለቀሱ ይገቡ ነበረ። ዛሬ ላይ መደፋፈር በስቷል፣ መናናቅ በስቷል። አዎ ወገባቸውን ታጥቀው በቤተ ለየሙ ግራቸውን ታጥቀው እንደው ልብሳቸውን ቀይረው ሁሉ ነበር። የቤተ ክርስቲያን ልብስ አለ ራሱ ነው፣ ይችላል። አሁን ይሄኛው ካባውና እንትን ወቃቢሱ አይደለም። የራሳቸውን የስራ ልብስ ቤተ ልሔም ላይ አወላልቀው የቤተክርስቲያኑን ልብስ ይለብሱና ውስጥ ላይ ደግሞ ሲገቡ ካባ ላንቃውንና ቀሚሱን ለብሰው ቅዳሴ ቀድሰው መጨረሻ ሲወጡ ደግሞ የቤተ መቅደሱን ልብስ መቅደስ ላይ አውልቀው ይወጣሉ። ቤተ ልሔም ደው ደግሞ የቤተሌሙን አውልቀው የስራ ልብሳቸውን ለብሰው ይሄዱ ነበር። ይህ ክብርና፣ ይህ ስርዓት፣ ይህ ሕግ ነው ሀገሯን ያቆያት። አሁን ላይ ግን ይሄ ደበዘዘ ይመስላል። ወደ ነበርንበት ለና እግዚአብሔር አምላክ ይመልሰን። አውርደው ይሰግዳሉ። እንዲህም ይላሉ፦ ጌታችንና አምላካችን ወይ አንተ ሁሉን ፈጥረሃልና አንተ ሁሉን አንተ ፈጠርከ ፀሐይ ወርሃ ፀሐይን ጨረቃን አንተ ፈጠርክ። አንተ የበርከ አድባረ ለምድር ሁሉ ምድሩን ተራራውን ውሃውን ባህሩን አንተ ፈጠርክ። ፈጠር ክረምተ ውሃ ጋ እዛ አንተ ፈጠርክ። ክረምቱን በጋውን ጨለማውን ብርሃኑን አንተ ፈጠርክ። ሁሉን አንተ ፈጠርህ ፈጥርሃልና ሁሉን አንተ ፈጥረሃልና መላእክቱን ካለመኖር ወደ መኖር አምጥተህ እንድናገለግል ያደረክ፣ እንደገና ደግሞ የሰው ልጆችን የፈጠርክ፣ እንደገና ደግሞ ሰማይና ሀያ ዓለማትን ፈጥረህ በሀያ ዓለማት የምትመሰገን በባህር ውስጥ ያለውን አሳውን፣ ጉማሬውን፣ አዞውን፣ አሳንበሬውን የፈጠርክ አንተ ነህ። በየብስ ላይ ያለውን ሰውን፣ እንስሳቱን፣ አራዊቱን፣ አዋፋቱን የፈጠርክ አንተ ነህ፣ ካሉ በኋላ በፈቃድህም ሆነዋልና ተፈጥረውማልና፣ በአንተ ፈቃድ ሁሉ ሆኗል፣ ሁሉ ተፈጥሯል በማን በእግዚአብሔር ፈቃድ። እነዚህ ካህናተ ሰማይ ናቸው ዛሬ የሚከብሩት ኅዳር ሃያ አራት ቀን ባንተ ፈቃድ ሰማይን ከላይ ሁናልከው፣ መሬትን ከታች መሰረትከው። ከታች ያሉ አለማት መጀመሪያ ጨለማ፣ ከዚያ ነፋስ፣ ከዚያ እሳት፣ ከዚያ ውሃ፣ ከዚያ መሬት አነባበርከው። ከላይ ደግሞ ሰባቱ ሰማያት እንዳጠቃላይ አለማት የፈጠርክ አንተነህ በሰማይ ፀሐይ፣ ጨረቃ፣ ከዋክብት በምድር ደቂቃ አዳም በውሃው ውስጥ አሳው አሳ አንበሪው አዎ እነ ጉማሬው አዞው እነዚህ እንዲኖሩ ያደረግህ አንተነህ አዕዋፋት እንዲበሩ መላእክት እንዲበሩ እንደገና ደግሞ ካህናት በአገልግሎት እንዲበሩ፣ ነቢያት በትንቢት እንዲበሩ፣ ሐዋርያት ለሰማይት፣ ጻድቃን ደግሞ ለጽርቅ ደናግል መነኮታት ለክብር እንዲበሩ ያደረግህ አንተነህ ይሉና በፈቃድህም ሆነዋልና ተፈጥረዋልና ክብር ውዳሴ ኃይልም ለአንተ ይገባል። አክሊላት ሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ። አዎ እነሆ አክሊላቸውን እያወረዱ ይሰግዳሉ፣ ይንቀጠቀጣሉ ይንቀጠቀጣሉ፣ እግራቸው እስከሚዘነ ለዚህ ነው ምድራውያን ካህናት ቢያልቁ ሰማያውያን ካህናት አሉ። ምድራዊ ቤተክርስቲያን ቢቃጠል ሰማያዊ ቤተ መቅደስ አለ። ምድራዊ ጽላት ቢቃጠል ሰማያዊ ጽላት አለ። በነገራችን ላይ ሰዎች የሚደርሱባቸው አገልጋዮችና እና መገልገያዎች አሉ። ሰው የማይደርስባቸው መገልገያዎችና አገልጋዮች አሉ። ምን ማለት ነው? ካህናት አሉ። ካህናት የሚያገለግሉባቸው አብያተ ክርስቲያናት አሉ። በአብያተ ክርስቲያናት ጽላት አሉ። እነዚህ በሰዎች የሚገለገሉና የምንገለገልባቸው ነገር በሰዎች ሊጠፉ ይችላሉ። ነገር ግን ሰው የማይደርስባቸው ካህናት አሉ። እንደገና ደግሞ ካህናቱ የሚያገለግሉበት ቤተ መቅደስ ሰው የማይደርስበት አለ። እንደገና ደግሞ እዚያ በቤተ መቅደሱ ካህናቱ የማይደርስባቸው የማይታዩ ካህናት የሚያገለግሉበት ቤተክርስቲያን አለ። በቤተክርስቲያኑ ጽላት አለ። ይህን ነው ባለ ራእዩ፣ ሰማይ ተከፈተ፣ ቤተ መቅደሱም ታየ ይላል። ታቦዝ ዶር እንተይት ጊዜትነ ማርያም እመቤታችን ድንግል ማርያም ይህንን ነው የሚናገረው። ስለዚህ ዛሬ ታሳ ማነው? ህዳር 24 ቀን 24ቱ ካህናተ ሰማይ ሀያ አራት ሰዓት ሳይደግሙ የሚያገለግሉ ውዳ ሲሆን ረፍቶም ረፍቶም ዳ ሲሆን ምስጋናቸው እረፍታቸው፣ ምስጋናቸው ኑሯቸው፣ ምስጋናቸው ልብሳቸው፣ ምስጋናቸው ጾታቸው የሆነ አው እነሆ የማይጨበጡ ቀድም ርቀቶም ነፋሳት ሩጫቸው ፍጥነታቸው ከነፋስ የሚበልጥ የማይሞቱ ለዘላለም ሲያመሰግኑ የሚኖሩ ደግሞ ቁጥራቸው የማይታወቅ ቢሊየን በቢሊየን የሆኑ አውጣቸው የማይታወቅ ቁጥሩ የሚታወቅ ሰው ቢያመሰግን ባያመሰግን ለራሱ ነው። ቁጥራቸው የማይታወቅ መላእክት እግዚአብሔርን ያመሰግኑታል። ምን እያሉ ሁሉን ፈጥረሃልና በፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ለአንተ ይገባል እያሉ የሚያመሰግኑ ሰው ፈጣሪውን ላያመሰግን ይችላል፣ ሊያመሰግንም ይችላል። እግዚአብሔር እንደፈጠረው ሊያምንም ሊያምን ይችላል። ምክንያቱም አንዳንድ ጊዜ ሰውን የፈጠረ እግዚአብሔርን ሰው ከዝንጀሮ ተፈጥሯል የሚሉ ሰዎች አሉ። ሰውን የፈጠረ እግዚአብሔር ነው። ገብሮ እግዚአብሔር ለአቡነ አዳም ኦሪት ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይ አዳምን ከመሬት ፈጠረው ነው የሚለው ግን ሰዎች ምን ይላሉ? ሰው ከዝንጀሮ የተገኘ ይላሉ። ለዚህ ነው ሰው ሊያመሰግንም ላያመሰግንም እግዚአብሔር እንደፈጠረው ሊያምንም ላያምንም ይችላል። ነገር ግን መላእክት መላእክትን ለአገልግሎት የጠራ ሰውን የፈጠረ ፀሐይ፣ ጨረቃን በሰማይ ምድርንና አራዊትን ደግሞ እንስሳትን በምድር ላይ እያገናኝ እግዚአብሔር እንደሆነ መላእክት ይናገራሉ። ለዚህ ነው እንግዲህ ሃያ አራቱ ካህናተ ሰማይ በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የሀያ አራቱ ካህናተ ሰማይ የበዓላቸው መታሰቢያ ህዳር ሀያ አራት ቀን ነው። ለምን ከተባለ ህዳር ስምንትም አርባቱ እንስሳ ህዳር አስራ ሶስትም እልፍ አእላፋት ብለን የይላፋት መላእክት አገልግሎት ብለናል። ለምሳሌ ቅዱስ ሚካኤል አስራ አራት ከጥቅምት ሀያ ዘጠኝ እስከ ህዳር አስራ ሁለት ይሰግድ ባስራራቱት ትንብልና ልመናህ አመልደን ብለናል። አሁን ቅዱስ ሚካኤል ብቻ ያመሰግናል ማለት አይደለም። ነገር ግን ከጥቅምት 29 እስከ ዳር 12 እንዲያው ሳይነሳ ተንበርክቆ ሰግዶ ኃጢአትን የሚያስሰሪበት የሚለምንበት ቀን ተብሎ ነው። እንደገና ደግሞ በሆር በሆር በ12 ነው ቅዱስ ሚካኤል የምንለው። ነገር ግን በየቀኑ ቅዱስ ሚካኤል አለ። ነገር ግን ለእያንዳንዱ መላእክት በ13 ሩፋኤል፣ በ19 ቅዱስ ገብርኤል፣ በ12 ቅዱስ ሚካኤል ተብሎ በቅዱሳን አባቶቻችን ስለተሰጠ እንጂ መላእክት እነ ካለመኖር ወደ መኖር መጣው እንዲያገለግሉ የተደረጉ ናቸው። የማይጨበጡ የማይዳ ሰው ጻድቃውያን ነፋሳውያን ናቸው። ሁልጊዜ ማሉ 365 ቀናት ያገለግላሉ፣ ያመሰግናሉ፣ ያድናሉ፣ ያማልዳሉ። ባጭሩ ለነዚህ ምን አራቱ ካህናተ ሰማይ እነሆ ህዳር 28 ህዳር 24 ቀን የበዓል መታሰቢያቸው ሆኖላቸዋል። ያው ትውልዱ እንዳይረሳቸው ነው። በነገራችን ላይ እንዳይረሳቸው እንዲያስብ እኛ በዓለም ላይ ያለን የምን በላ የምንጠጣ የምንለብስ የምንተኛ የምንነሳ የምንደክምና የምንበረታ ብናልቅም የማይደክሙ የማይራቡ የማይጠሙ አገልጋዮች እንዳሉ ትውልዱ እንዲያውቅ እንዲማር እንዲረዳ ነው። አንተ ብታመሰግን ለራስ ነው። ብናመሰግነው እንመሰገናለን። እድሜ እናገኛለን፣ ክብር እናገኛለን፣ ጸጋ እናገኛለን። እነሱ ግን ምንም አይጨመርላቸው። መላእክት ናቸው፣ መላእክት ናቸው። እሳታውያን ናቸው፣ እሳታውያን ናቸው። ነፋሳውያን ናቸው፣ ነፋሳውያን ናቸው። ጾታ የላቸውም፣ የላቸው። ቁጥራቸው አይታወቅም፣ አይታወቅም። የብርሃን መላእክት ናቸው ናቸው ያድናሉ፣ ይረዳሉ፣ ነፃ ያወጣሉ፣ ያሻግራሉ። አዎ ይላላካሉ። በሁለት ክንፋቸው ይበራል። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው ጋቸውን ይሸፍናሉ ተብሏል ሱራፊል። ስለዚህ እንኳንስ መቶ ማስር ከነበሩት ነገድ መላእክት እ በተለያየ መልኩ ወደ ሰባት ወርደዋል። ሰባት ሊቃነ መላእክት ተብለዋል። አስረኛው የነበረው ሳጥናይል ነው ሳጥናይል ወረደ። ዘጠነኛ ሱራፌል ናቸው የምስጋናቸው ተባለ። ስምንተኛ ኪሩቤል ናቸው። ኪሩቤልም ደግሞ የማይጠንት ናቸው። ሰባቱ ሊቃነ መላእክት ተብሎ ከሚካኤል ወታጭ ያሉ ጠቅላላ መላእክት ሰባቱ ሊቃነ መላእክት ፍጹም በሆነ ቁጥር አገልግሎታቸው ፍጹም የሆኑ መላእክት ሲያመሰግኑ ይኖራሉ እንደማለት ነው። እሊም ስጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው ይለናል። እሊህም ስጋ የሌላቸው ረቂቃን የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው ማለት ሀያ አራቱ ካህናተ ሰማይ እኛ ዘንድ ሁ ምናልባት ጽድቅም ኃጢአትም እውነትም ውሸትም እውነተኛ አገልጋይነትም እንደገና ደግሞ እውነት ያልሆነ አንዳንዱ ለክብርና ለእውነት ያገለግላል። አንዳንዱ ደግሞ ለብር ያገለግላል። አንዳንዱ ግዴታ አውኖበት እንጀራ አውኖበት የሚያገለግላል። አንዱ ደግሞ ክብርም ጽድቅም ስራ ሞለት የሚያገለግላል ይለያያል። ለዚህ ነው አንዳንድ ጊዜ ቃል ዚያ ርበዱላ ሲባል የምናየው፣ ያለ ፀጋው እንጀራው ስለሆነ ያለ ተሰጠው ገብቶ ሲዳከር የምናየው አለ። እነዚያ ግን በጸጋቸውና በተሰጣቸው የሚያገለግሉ ናቸው ማለት ነው። ከፍ ከፍ ያሉ ሰራዊት ናቸው። ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ እጣን የቅዱሳንን ጸሎት የሚያቀርቡ ናቸው ይለናል። ራእይ ስምንት ላይ እንዲህ ይላል። ምእመናን ይጸልያሉ፣ አስራታቸውን፣ በኩራታቸውን፣ ቀዳሚያትን ያመጣሉ። ካህናት ምስጋና ያቀርባሉ። ካህናቱ ቅዳሴው በቤተ መቅደሱ በቅድስቱ፣ ሰዓታቱ በማህሌቱ፣ ሰብሐተ ነግህ ይቆማል ሚመናን ደግሞ ሴቶች በሴቶች ወንዶች በወንዶች ሕጻናት በሕጻናት ወጣቶች በወጣቶች ሆነው ያገለግላሉ። ይህን ምስጋና መላእክት እነዚህ ናቸው ስራፊልና ኪሩቤል ማዕጠንቱ በማዕጠንት ይዘው ወደ እግዚአብሔር ያቀርባሉ እየሰገዱ ይህን ነው የሚለው ምንድን ነው የሚለው ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነሱም አቅራቢነት ጽርቅና ምጽዋት ወደ እግዚአብሔር አይቀርብም። የሐዋርያት ስራ ምዕራፍ 10 ላይ የእግዚአብሔር መልአክ መጣና፣ ቆርኔሊዮስ ቆርኔሊዮስ አለው። አቤት አለ። ጸሎትህ ልመራህ በእግዚአብሔር ዘንድ ቀርቦልሃል። ያቀረቡልህም 24ቱ ካህናተ ሰማይ ያንተን ጸሎትና ልመና ያንተን ስጦታ በማይጠን ታርገው ለእግዚአብሔር አቅርበውልሃል። አየው። እንደገና ሉቃስ 1 ላይ ደግሞ ስንመለከት ዘካርያስ የሚባል ካህን አነበረ ይልና የአገልግሎቱ ጊዜ ተራው ደርሶ ወደ ቤተ መቅደስ ገብቶ ሲያጥንና አዎ ሲባርክ ሲጸልይና ሲሰግድ የእግዚአብሔር መልአክ መጣና ዕጣንህና ጸሎት ልመና በእግዚአብሔር ዘንድ ቀርቦልሃል አለው ማለት ነው። ሶራፌልና ኪሩቤት ያንተም ማዕጠንት በእነሱ ማዕጠንት አድርገው ይዘው ወደ እግዚአብሔር ቀረቡ፣ እየሰገዱ አቀረቡልህ አለ። ይህን ነው የሚናገረው አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ ሀያ አራት መንበሮች አሉ። በነዚያ መንበሮች ላይም ሀያ አራቱ አለቆች ተቀምጠዋል። ምን ይላል? በዙፋኑ ዙሪያ ሀያ አራት መንበሮች አሉ። ሀያ አራት አሁን እኛ ምድር ላይ በዛ ከተባለ ሶስት መንበር ነው። እዚያ አንድ መንበር ነው። ሶስት መንበር ነው። ሀያ አራት መንበሮች አሉ በዙፋኑ አካባቢ። በዙፋኑ ዙሪያ ሀያ አራት መኖሮች አሉ። በእነዚያ መኖሮች ላይም ሀያ አራት አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላ መልአክ መጦ በመሰጊያ ፊት ቆሞ በወርቅ ጽንሃ ይይዛል። የወርቅ ጽና ይይዛል በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንም ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋራ በዚያ መላክ እጅ ወደ እግዚአብሔር ፊት አረገ። ራእይ ስምንት ላይ የዕጣኑ ጢስ ከቅዱሳኑ ጸሎት ጋራ በዚያ መላክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ ቅዱስ ቅዱስ ነው እያሉ በመዓልትና በሌሊት ረፍት የላቸውም። እሊህም እንስሶች ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊህ ሃያ አራቱ አለቆች አክሊላቸውን በዙፋን ፊት አውርደው ለዘላለም ሕያው ለሚሆኑ በዙፋን ላይ ለተቀመጠ ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ ሰገዱለት አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን፣ ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል የተፈጠረውም ሁሉ በአንተ ፈቃድ ይኖራልና እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉና ከአዲስ የከበሩ መጻሕፍት ምስክር ሆነዋል ይላል። ስለዚህ ለነዚህ አመስጋኞች ለሰው ልጅ የቆሙ ቅዱሳን አባቶች 24ቱ ካህናተ ሰማይ ህዳር 24 ቀን ዓመታዊ መታሰቢያ በዓላቸው ሆኖላቸዋል። አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ። አክሊላቸውን አውርደው በመንበሩ ፊት ይሰግዳሉ። እኛም በፍርሃት በመንቀጥቀጥ በእምነት እንድንሰግድ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሁላችንን የሚባርከን መልካም በዓል ያደርግልን።